ይሄሽ እሺ ቤት ተቀብሌ ነበር የነበረ ያኔ፣ ራሴን አሳምልው ማለት ነው። ይሄ ደግሞ ስታዲየሙ በጣም ሰፊ ነው፣ ረጅም ነው። የብሎኬት አጥሩ ዛሬ ድረስ ነው ሰፊነቱ፣ ሰፊ ነው። ግን የምር መንጀሎ ቤት የሰራች ሰው የማኮይ ነው ቤታችን። እንዳትሩ እንዳትሩ እንዳን ተዛዘም ማለት ነው። 05 ነበሩ

ከዛ ዛሬ አስታወሻ ነው። እኔ በዚህ ሰፈር ነው ያለሁት። ዞሮ ቤታችን እንጀል ሆምሳ ሰዎች ሰዎች ዜሮ አምስት ነው፣ ዜሮ አምስት ነው። በርሲ መኮንን እንዳትሉ፣ መኮንን እንዳትሉ፣ እዛ ነው እዛ ጋር ዜሮ አምስት ነው። እዛ ጋር የምታያችሁ ከሆነ ቤት የዜሮ አምስት ቤት እዛ ወዲያ ማለት ነው። መንጀሎች ዜሮ አምስት ነው ቤታችን በሉ እንጂ መኮይ ነው እንዳትሩ። ጎረቤት ሀገር ናችሁ ለመኮይ ጎረቤት ሀገር ነን በሉ። ዛሬ ደንዲታችን አሁን ቅድም ባሳየኋችሁ ጋር ማለት ነው። እንዲህ ዜሮ አምስት ነው እንጂ ማን ነው መኳ? የምር እዛ ታች ድረስ ነው ቤታቸው። የት ድረስ ጨፋ፣ በቃ ወደ ታች ጨፋ እየደርሱ ነው ማለት ነው። ያ ሁላ እንግዲህ መኮ ነው የሚባለው። ተየው ያው መቼም መኮ ቤት ሰርች ትላላችሁ፣ ስት ማጡ ታገኙታላችሁ። መኮይ እና ቤታችን ምን ያቅል እንደሚራራቅ ማለት የፈለኩት ያኔ አሪፍ ነው ቤት መስራታችሁ ምናምን ግን መኮይ በሚለው አያዝ ነው። እኔ መንጀሎ የሚባል ሀገር አላውቀውም ነበር፣ ይው ከመጣሁ አሁን ያወቅኩት። ማስተላለፍ የፈለግኩት መልእክቱ ምንድን ነው ካላችሁኝ፣ መንጀሎን መኮይ አትበሉ ነው የእኔ ጥብቅ መልእክቴ። መንጀሎን ዜሮ አምስት ወይ ደግሞ ጫንጩ ጨፋ በሉልኝ ነው። ደረስኩኝ። ለማንኛውም ይመቻቸው። ዳህናውኑ። ባይ ባይ